የግፍ ጽዋ ሞልቶ ፈሷል ህዳር 12 ቀን 2014 ዓ ም ለሰፈሯ የሐዘን ድባብ ጥላ ወዳጅ ዘመድ ጎረቤቱ ሁሉ የእንባ ዘለላው ወደ ታች ተንቆረዘዘ። ስልጣንና ህዝብን ማገልገል እንደ ኃጢአት ተቆጥሮ ሙሉ ቤተሰቡ በአሸባሪው የህወሓት ቡድን የከባድ መሳሪያ ሰለባ ሆነ። የደቡብ ወሎዋ ሀይቅ ከተማ ፈጉባኤ ወይዘሮ ኮኮቤ ሰይድ ሙሉ ቤተሰቦቻቸው የሳትራት ሆነባቸው። የሐዘን ባቅ ለብሰው ተቀመጡ። ባለቤቴንም ተመስገን የሚያነሳል ሰው አጣሁኝ። እዛው ኩርት ብለው ኬ እንዲያልብሰን ውሻ እንዳይበላቸው እዛው አጠሩ። በማግስቱ ሬሳውን ጥዬ ለመሸሽ ሞራል አልነበረኝም። እንዴት ብዬ ትቻቸው ልሂድ? እነሱን አስቀብራለሁ ብዬ እነሱን ላስቀብር ጎረቤት ተሰብስቦ የሰፈር ሰው ተሰብስቦ ቅዳሜ ቀብር ቆፈሩልኝ። እዛ መስገንም ለሰይድ የሚጠቀሉ በጨርቅ አውጥቼ ለቅሶም የለም የለም፣ እዛ ወይ ስል ብቻዬን እህቴ ሳብ አድርጋ ወደ ጎረቤት ወሰደች። ስትወስደኝ ሌላ መሳሪያ መልሶ ወደቅ ተጣል። ያ መሳሪያ ሲጣል የዘጠነኛ ክፍል ልጄ ያስቼ እህቴ ልጅ ተመቱብኝ ድጋሚ። ወትሮውንም የሕክምና ተቋማትን ያወደመው የህወሀት የሽብር ቡድን እቅዱ የተሳካለት ይመስላል። አፈ ጉባኤዋ ለአስራ ስድስት ዓመታት እንዳይን ብሌ ናቸው የሚሳሱላት የበኩር ልጃቸው ወጣት ይላህምን በሕክምና ጦት ተነጠቁም። ሁሉም ነገር ባዶ ቀረም። ሆስፒታል ገባን። የግል ሐኪም አንድም የለም፣ ደሴ ውስጥ እስከዛሬ የነበረው ጉድ ሐኪም ዝግ ነው። ቶሎ የሚደርስልኛል የወታደሮቹ ሀኪም ቤት ደሴ ሆስፒታል ወዲያው አስገባኋት። እጃቸው ሰዳ ስልጅ ሞተች። ምንም ህክምና አላገኘችም። እኔ ልጄ ሙትት ስትልብኝ ሀይቅ አለ ወስዳት፣ ሀገር የለም። ሀይቅ ፈርሷል። ሀገር ፈርሷል። አይታችሁታል። ሀይቅ ብቻው ነው። ወደ ለው ወሰዳት። ሞተችብኝ። አሁን የምንገኘው በሰይድ ሙሄ ከረቢ መኖሪያ ቤት ላይ ሲሆን በዚህ ቤት ውስጥ አራት ግለሰቦች በጅምላ ተገለዋል። ቤቱ በከባድ መሳሪያ በምታዩት መልኩ ሙሉ በሙሉ ከጥቅም ውጭ ሆነዋል። የዚህ ቤት ባለቤት አቶ ሰይድ ሙሄ ከረቢን መስዋዕት ሆነዋል። ሶስቱንም አንድ ጉድጓድ ያስቀብርኳቸው ቀን ሲወጣ ሁሉም በየሃይማኖቱ ይሆናል ብ ቸው ሶስቱም አንድ ጉርጓር ቀበርጓቸው ደጃፌነ ይባስ ብሎ ደሞንጭ ጎረቤት ፍንጣሪ ሂዶ ከባህል ያፈነገጠ ለመስማት የሚያስቸግር ሁነት ሀይቅ ከተማ አስተናገደች። የቤተሰቡ ቀብርም ከደጃቸው እንደነገሩ ተፈጸመም። ሁለቱ ክርስቲያን፣ አንድ ሙስሊም በአንድ ላይ አድርገን በደንብ ሳይቆፈር ጫርጫራ አድርገን ያለበስ ናቸው። እዚህ ጋር ነው የተቀበሉት። አዎ፣ ይሄ መቃብራቸው ነው። ይሄ አጥር ባይኖር ኖሮ አቆፋፈራችንን በጣም የወረደ ስላልነበረ ጥልቀት ስለሌለው አውሬ አውጥቶ ይበላቸው ነበረ። እና ይህን ያህል የሚያሳዝኑ ሰዎች ናቸው። እዚህ አካባቢ ምኛው የቤት ሁኔታ ተዘዋውረን ተመልክተን፣ ጎረቤቶቻቸውስ ምን ይላሉ? በወቅቱ የነበረ ሁነት ምንድን ነው? ምን አይነት ግፎች ምን አይነት ጭፍጨፋዎች ተፈጽመዋል ስንል ከእነሱ ጋርም ቆይታ አድርገናል። በቀጥታ ከበር መሳሪያ ሲያል መውጣትም አልቻለም እና ማታ ጨለማ፣ ትንሽ ጨለም ሲል ስንወጣ ሶስቱ ሰዎች ሙተው አገኘን። ናቸው እና ቃላቴ ነው የሚያጥረኝ ስለአንተ አንተ ጓደኛ ስታጣም ነው የሚሰማ። ስለ አንድ ግቢ አንድ ቤት ማለት ነን እኮ የብቻ ነው እንጂ ቤታችን በሃይማኖት ነው እንጂ ስጋው ብቻ ነው እንጂ የሚቀረን ያው በአንድ ነን በቃ። ጨቅላ ህፃን አቅፈው መከራን የተቀበሉት ወይዘሮ ኮከቤ ህፃኑ በተአምር ቢተርፍም ዳር ይህ ጨቅላም የገፈቱ ቀማሽ ሆኖ ነበርም። ይሄ ሲሆን ደግሞ ይሄ ህፃን የሀይቅ ቀር ሰው ጦርነቱ ውስጥ እህቴ ጋር ስልክ ይሰራ ነበር። በሰአት የተደዋሉ መከላከያው ድረስ ሰዎች አመጧት። ከዛ በኋላ መከላከያው እያስተባበሩ ደግሞ እሷን ወደ ደሴ ላኳት። ከደሴ በኩንትራ መኪና ደግሞ ፖምፖሽ ያመጡልኝ። በሶስት ቀኔ ነው ልጄን ያጠባሁት። ብዙ ስቃይ ነው የደረሰን። ፋጡማ ኢማም ደግሞ የቤተሰቡ አባል ስትሆን ከሁለት ቦታ በላይ በከባድ መሳሪያ ፍንጣሪ ተመታለች። ታዳጊዋ በወቅቱ ከሟች ወጣት ኢልሃም ጋር ነበረች እና ሁለቱን እንዴት አስታውሰዋለች? አብረን ነበርን አብረን እንደቆም አጠገቧ ነበርኩኝ ላይ